እንደተቀባሁት አነገራችን ላይ ኩርኩም እንዳይመስላችሁ የተቀባውት ማለት ነው። ኩርኩም አይደለም። ሰላም ጤና ይስጥልኝ እንዴት ናችሁ? ሰላም እኔ ጋር ሁሉ ነገር ሰላም መልካም ነው። ዛሬ ኩርኩም እንዳይመስላችሁ አነገራችን ላይ። ፊታችሁ ቁብቁብ ያለ ነገር ሲኖረው ፊታችሁ የሆነ ነገር ካለው ማለት ነው። በሳምንት አንዴ ወይ በሁለት ሳምንት አንዴ ሊሆን ይችላል። እኔ አሁን የካሮትና ሩዝ ነው ካሮት እና ሩዝ ብቻ ነው የተጠቀምኩ። ሌላ ምንም እና እንትን ዘይዘይቱን ለፊቴ። ሎሚ ሎሚ የሚስማማችሁ ካለ ሎሚ መጠቀም ትችላላችሁ። እነዚህ ሶስት አራት ነገሮች ብቻ ተጠቀምኩ። ሎሚ፣ ዘይዘይቱን፣ ካሮት፣ ሩዝ፣ ከዛ ፈጨውት ማለት ነው። ፀጉሬ ግን ፀጉሬም እንደዛ ነው የተቀባውት ፀጉሬ እንደዛ ነው የተቀባውት፣ ግን የሚሸጥ ቅባቶች ጨምር ያለው ማለት ነው ነገራችን ላይ ይህን ቅባት ጨምሬያለሁ። ለምሳሌ ማለት ለፀጉሬ ማለት ነው፣ ኮኮናት ጨምርበታለሁ። ይህም ኮኮናት ነው፣ ግን ኮኮናትም ጨምርበታለሁ። እኔ ያዘጋጀሁት ዘይት ነበር፣ ለፀጉሬ ትጨምርበታለሁ ማለት ነው። እና ፀጉራችሁ ብጥስጥስ ስለሚል ማለት ነው። ተከታታይ ይህን ከተጠቀማችሁ፣ በሳምንት አንዴ ከተጠቀማችሁ ፀጉራችሁ እንዴት እንደሚያድግ ነው ምላችሁ፣ እንዴት እንደሚያቀያችሁት ከምሬ ነው ምላችሁ ፀጉሬ ብዙ ጊዜ እራሱ ድብቅ ነው ፀጉሬ። ፀጉሬ ማሳየት አልፈልግም። ብዙ ጊዜ ምን ይጀኔት፣ እንዴት ሆነ? እዩት። በጣም ፀጉሬ በጣም ነው ያምራል። አሁን ፀጉሬን ያሰጂሽ፣ ፊቴን ታጥቤ ደግሞ ታዩታላችሁ ማለት ነው። ከዛ ደግሞ ፀጉሬን ታጥቤ ደግሞ አሳያችኋለሁ ማለት ነው። እኔ ፀጉሬ እየታጠቁ ማሳየት አልወድ። መታጠብ ማንኛውም ሰው መታጠብ ስለሚችል እና እኔ የምጠቀም ናና ነው ናና ሻምቦ ነው የምጠቀም ማለት ነው። የምጠቀሙ የናና ሻምቦ ነው ሌላ አልጠቀምም ማለት ነው። ግን ሳሙና መጠቀም ትችላላችሁ። ከዛ ደግሞ እስከ ዛሬ የተሸበርንበት ማለት ነው በጣም የተሸበርንበት ነገር አለ። ይህ ሶትዬ ነው የገዛችልኝ። ለአንቺ ፀጉር ጥሩ ነው ብላ ገዛችልኝ ማለት ነው። ሶትዬ በጣም ጥሩ ሰው ናት። ነገራችን ላይ ሰዎች በጣም እግዚአብሔር ይመስገን፣ የእኔ ሰዎች እግዚአብሔር ይመስገን፣ ክብሩ ይስፋ መድኃኔዓለም ማለት ነው። ይሄ እንትን ነው፣ ከታጠብኩ በኋላ እንደ ሎሽን የምጠቀመው እንደ ሻምቦ ማለት ነው። ከተጠቀምኩ ሻምቦር ይገ ከጨረስኩ በኋላ አንድ የቀብቺ አምስት ደቂቃ ቆይቺ ወይ አስ ደቂቃ ቆይቺ ተጣጣዋለ ጸጉሬ ማለት ነው። በጣም ቆንጆ ኮኮናት ነው እንደምታዩ እንደምታዩት ማለት ነው ይሄን ይመስላል። ፊቴን ፊቲን ይመስላል ፊቴ በሳምንት አንዴ እንደዚህ ተጠቀማለሁ። ሌላ ምንም ነገር አልተጠቀማ ነገር አትታ ፊቲ ሁሉ የምታዩት የኔ ፊት ብዙ ነገር ብዙ ነገር ብዙ ጊዜ ምንም ነገር አይወጣውማ ብዙ ጊዜ ምንም መማይ ያንንም ያንንም ስለማልጠቀም ነው። እና ደግሞ አወራ ብዙ አልወድም ማለት ነው። ይቅርታ እንግዲህ ሜካፕ የምትጠቀሙ ሰዎች በጣም ይቅርታ ማለት በካ ሜካፕ ይልቅ ይህ ቆንጆ ነው ለማለት ያህል ነው። እና ጸጉርን በጣም አሪፍ ትቀል እንዲቀዝቀስ እንዳደረገልኝ ማለት ነው። ለምን አልቀርጥላቸውን ብዬ ነው። አሁን ይህን ስራ አረገው ነው በሙቅ ውሃ ፊቴን ይታጠነዋለው ማለት ነው። እንግዲህ እንደምታዩት ፀጉሬን አስይዤዋለሁ ማለት ነው። ሞቆ አስቀምጫለሁ ማለት ደግሞ ነው ማለት ነው። አሁን እንደዚህ ውይ ማለት ነው። ለአምስት ማለት ነው። አሁን እንደምታዩት ማለት ነው። አሁን እንደዚህ እንደዚህ አርጋችሁ ማሸት አለባችሁ ማለት ነው። በሌላ ነገር ማሸት ከፈለጋችሁ ማሸት ነው እጅ ነው ደስ የሚል በእጅ ማሸት ነው ደስ የሚል ማለት ነው። ስለዚህ ፊት የምታተምና አሳያቸዋለሁ ማለት ነው። በጣም እንደዚህ እንደዚህ አርጋችሁ ከጨረሳችሁ በኋላ ትንሽ መሰጅ ታደርጉለታላችሁ ማለት ነው። እንደዚህ ያረጋችሁ መሰጅ አረጋላችሁ ማለት ነው። ነገራችን ላይ ኩርኩም አይደለም። ኩርኩም ቆንጆ ነው፣ ግን ይሄ በጣም ያልተዘመረለት የፊት መሰጅ ማረጊያ በሳምንት አንድ የፊትን ጥልድት ማድረግ ያልተዘመረለት ነው፣ ነገራችን ላይ ማለት ነው። እኔ በሳምንት አንዳንድ ነገሮች ተፈጥሯዊ ነገሮች እጠቀማለሁ። ለዛ ነው ለምን አላሳያችሁም ብዬ ማለት ነው። አሁን ልታጠቡና አላሳያችሁ፣ እናንተ አያችሁት። ያ ፊት ይመስላል። እ ጥልድት እንዳለ ማለት ነው። ምንም የለው ምንም የለውም። አነገራችን ላይ እንደምታዩት ነው። ይህን ይመስላል። ነገራችን ላይ የምጠቀምበት ሳሙና ይሄ ነው። ለፊታችሁ በጣም ቆንጆ ነው። ይሄ ይህ በጣም ቆንጆ ነው። አሁን እንግዲህ እንግዲህ ምንም እንከፍ የሌለበት ይሄን ይመስላል ማለት ነው። እዚህ ያለ ጌት አጥብቄ ጨርሻለሁ። ወይ በፈጣ ወይ ደግሞ በዚህ ነው ጥርት ማድረግ ያለባቸው ማለት ነው። እንደምታዩት በቃ ምንም ነገር የለውም ነገራችን ላይ። እኔ ትንሽ ብጉር ነው፣ አንዳንድ ብጉር አለው ግን የለውም። ፊቴ ምንም ነገር አልጠቀምም። በጣም ጥርት ነው የሚያደርገው ነገራችን ላይ። የሴቶች ጣጣ ሲመጣ። አንዳንዴ አንዳንዴ ፊት ያጣዳለ ያንዳንድ ሰዎች አንዳንድ ሰዎች ደግሞ ዱግር ነው የሚለቅነው እንደዛ ነው እንጂ ምንም ነገር የለኝም ማለት ነው። እዚህ እንደምታዩት ጸውሬ ደግሞ እንግዲህ ከሁለት ሰዓት ከሶስት ሰዓት በኋላ ነው የምታጠበው። ከተመቻችሁ ላይክ እና ሼር ሰብስክራይብ እያረጋችሁ አበረታችሁ ማለት ነው። ባይ ባይ። ይሄ ይመስላል እንግዲህ እንደምታዩት ከሁለት ጉንጉን በዚህ ሁለት ጉንጉኛው ማለት ነው። በዚህኛው ሁለት ጉንጉኛው እንደምታዩት ገና እርጥብ ነው፣ ግን ፀጉሬ በጣም ብዙ ስለሆነ ኮፍ አለ። ግን እንደዚህ ሁኑ ደግሞ ቆንጆ ነው። ፀጉራችን እንደፈታችሁ አታሳድሩት ማለት ነው። እንግዲህ ደሞ ነገ እንገናኛለን። አሁን እንደዚህ አድርጌ ይሄን ካሳየኋችሁ ይበቃችኋል። ነገ ደግሞ ፈትቼ የት እንዴት እንደሆነ እንዴት እንዳደረ አብረን እናየዋለን ማለት ነው። ፀጉራችን የምንከባከብ ሩዝና ካሮት እንደነገርኳችሁ እና ኮኮናት ነው ኮኮናት ዘይዘይቱ ነው እኔ የምተክም ብዙ ጊዜ ማለት ነው። ፀጉሬ ግን በጣም በጣም በጣም ተስማምቶታል። የማይስማማ ሰው አለ ግን ይህ ሩዝና ካሮት ለማንኛውም ሰው ይስማማዋል ብዬ ነው ተስፋ ማረግ። ምክንያቱም በጣም ይስማማል፣ ለሁሉም ሰው ይስማማል። ግን ጊዜ ይወስደዋል፣ በጣም ብዙ ጊዜ ይወስደዋል እና አሁን ነገር ደግሞ ከትቻ ሳያቸዋለሁ ማለት ነው። እንዴት እንደሆነ አሁን ትንሽ ቅባት ቅቢት ታርጌ ነው እንደዚህ ጎንጎን የሚያረኩት ማለት ነው አለው ነገ ግዴታ መፍታት አለብ። ነገ ደግሞ እንደዚህ ጎነጉነዋለሁ። ደግሞ አነገ ወዲያ ደግሞ እንደዚህ ጎነጉነዋለሁ። ሶስት ቀን ተከታታይ ግዴታ ፀጉራችን እየፈታችሁ መጎንጎን አለባችሁ ማለት ነው። ከዛ በኋላ ወደታች መስራት አለባችሁ። ሶስት ቀን ይቆያል። ከዛ ትፈቱትና ትሰሩት ትሰሩታላችሁ እንደዛ እያላችሁ ያምራል ማለት ነው። ፊቴም እንደምታዩት ጥርት ላ ምንም ነገር አልተቀባም እንደምታዩት ነው። ፊቴም ጥርት ያለ ነው። ነገራችን ላይ እንደነገርኳችሁ ነው። ይህን ይመስላል እንግዲህ ተከታተሉኝ። እንዴት አደራችሁ? አሁን ቅድ ትናንትና እንደሰርቸው አድሬው ነበር። አሁን ደግሞ ጠዋት ነው ተነስቼ ፊቴም ታጠብኩኝ ማለት ነው። አሁን ደግሞ ይኸው እንደዚህ ብሎ አድሯል ማለት ነው። አሁን ደግሞ ፈታውና ነገራችን ላይ ቆንጆ ነው ብታዩ በጣም ቆንጆ ነው ወይም ብትገዙ ታሪፍ ነው ማለት ነው። አሁን ሰው ይሄን እንዴት ውሎ እንዳደረ አብረን እናየዋለን ማለት ነው። እንፈታለን ማለት ነው። እስቲ ቆይ። ኦኬ። አሁን እንግዲህ እንፈታዋለን ማለት ነው። ትናንትና እንደዚህ ታሪክ እንዳሰደቅኩት ታውቃላችሁ። አያችሁት፣ ቅባት ቀብቹን ያደርጉት፣ እዩት። እንደዚህ ብሏል ማለት ነው። ያው ፀጉር ጥሩ ስለሆነ ነው። ለቱሪት ትችላላችሁ ግን ጠጉሬ ጥሩ ቢሆንም ማለት ተንከባክብ የሆነ ወይ ደረጃ የደረሰ ለማለት ያለ ገናሁን ገና አሁን በሁለት ቀኑ ነው እንግዲህ እንደምታዩት ነው። በሁለት ቀኑ እንደዚህ ሆነ ማለት ነው። እንዳይረዝመባችሁ መጣችሁ ይንተኛ ከሁለት ቦታ ነው ጉንጉኝ ያደርኩት እንደምታዩት አይነት ሸፈሪያ እና ፀጉራችሁን በደንብ ከተከባከባችሁት ማለት ነው። ከምሬ ነው ምላችሁ። በደንብ ከተንከባከባችሁት፣ ለራሳችሁ ጊዜ ሰጣችሁ፣ ከተንከባከባችሁት ፀጉራችሁ ምንም የማይቀየርበት ምክንያት የለም። አንዳችን ነገር ማለት ነው። እንደ እንደ እንደነገርኩ አቮካዶ ሙዝ፣ አቮካዶና ሙዝ እኔ አሁን የምጠቀመው ምንጠቀመው አቮካዶና ሙዝ ትናንት ላይ የተቀባሁት ካሮትና ሮዝ ታዲያ በምን ሮዝ በውሃ ደግሞ ደሞ የሮዝ ውሃና የቅንፉ ውሃ አድርጌ ነው የምፈጨው፣ ማለት ነው እንግዲህ እንደምታዩት ጠጉሬ በጣም ነው የሚያምር። አሁን ሰራዋለው፣ ቢያንስ በዚህ አራት በዚያ አራት ሰራዋለው ማለት ነው። አሁንም የምሰራው እንትን ነው እኔ ነገራችን ላይ መክፈል አልችልም አልችልም። ያው ራሴ እንትን ስለምለው ነው እንጂ ማለት ነው። ሶስት ቀን ግዴታ ነው እንደዚህ ፈት ስርት አርጋችሁ በሶስተኛው ቀን ወደ ታች ነው የምትሰሩት። እኔ አሁን ነገር ወደ ታች ሰርቼ አሳያችኋለሁ ማለት ነው። አሁን ግን እንደምታዩት እንደዚህ ነው የምሰራው እኔ ማለት ነው። አነገራችን ላይ ፀጉር አይወጣልኝም ወልወጣልኝም መስራት አልችልም፣ ግን ፀውሌን ስለመወደው እንጎነጉነዋለሁ ማለት ነው። ጨርሰን እንገናኝ አይመስላችሁም? እንደዚህ አድርጌ በዚህ አራት በዚህ አራት ሰርቼ እንገናኝ ማለት ነው። እስከ ጫፍ ነው የምሰራው። ነገራችን ላይ ቅባት አላሳያችሁ፣ ምን አይነት ቅባት እንደምጠቀም ማለት ነው። የፀጉር ነገሮች ላይ እኔ የፀጉር ቅባት ዘይቱንና ቅንፉር ነው የምጠቀም ውስጥ ውስጡን ለመቀባት እና ኮኮናት፣ ሌላ ምንም አልጠቀምም እና ጭቃ ቅባት እነዚህን እጠቀማለሁ ማለት ነው። ብሉማጅግና ይህን እጠቀማለሁ ማለት ነው። እነዚህ ሁለት ነገሮችን እጠቀማለሁ ማለት ነው። እናንተ ማማት ዛሬ ነገራችን ላይ ማማት ነው እየሰራው ያለው እንትን ነው። ዛሬ ሮብ ነው። ሐሙስ ወደታች እሰራዋለሁ። አርብ ስግደት ሄዳለሁ፣ እንደ እግዚአብሔር ፍቃድ። ከዛ በኋላ ከተገደፈ በኋላ የሚለቀቅ እርግጠኛ ነኝ፣ ምክንያቱም ማማት ነው ወይ ቅዳሜ ካልሆነ በስተቀር አለቀው ማለት ታውቃለህ። ደግሞ ቅባት መቀባት አለባችሁ ግዴታ፣ ማለት ነው እኔ ማለት ነው እኔ ስላለው ነው ማለት ቀባው። ከነገራችን ላይ ይሄን ፀጉሬን እዚህ ለውጥ ያመጣ ሜሲ ሜሲ የምትባለው አሜሪካ ያለችው ልጅ እሷን በጣም ጎበዝ ናት። በቃ እሷን እየተከታተል በመድኃኒዓለም ስም ነው ፀጉሬ የተመለሰ ማለት ነው። በቃ እውሃ በደንብ መጠጣት አለባችሁ። ይበል እውሃ በደንብ እየጠጣችሁ ማለት ነው ምናምን በፊት እንደዚህ አልነበረም የኔ ፀጉር ብዛት ቢኖረውም ቢኖርው ሰርተን ጨርሰን እንገናኝ። አይመስላችሁም እናንተ አያችሁት? ወይኔ እኔ ፀጉር መስራት ነገራችን ላይ አልችልም። በሉ አልችልም፣ ምኑን አድርግ ስለማልችል በጣም ቆያለሁ፣ ግን ልጨርስ ነው፣ ልጨርስ ነው ማለት ነው። በዚህ አምስት አይደል በዛኛው አራት፣ በቃ እንትን ማለት መክፈል ራሱ አልችልም። ወይኔ ጉዴ ብታዩ ማለት ነው፣ ከምሬ ነው። እንደኔ ፀጉር ፀጉር መስራት አልችልም፣ ግን ፀጉሬን በጣም ስለመወደው እንከባከባ ይባን ዘለላ ራሱ ራሱ እና በጣም ስለምወደው ብቻ ነው የምሰራው ማለት ነው። በቃ የሰው ነገሮች አልወድም። እንደምታዩት ፊት የምንም ነገር አልጠቀማ፣ ነገራች ላይ እንዲሁም የሆነ ቁብ ብላለች እንትን ዘይት መጥቶብኝ ማለት የፀጉር ዘይት ወደ ግንባራችሁ ከመጣ ትንሽ እንትን ይላል ማለት ነው። እና አሁን ይህን ይመስላል ጨርሻለሁ ማለት ነው በእኔ በኩል እንደምታዩት ይሄን ጫፍ ጫፉን ታዲያ ምን ቀበዋለሁ ከጨረስኩ በኋላ ማለት ነው። ከጨረስኩ በኋላ ይሄን ላይ ተጠቀምኩ ያለው ነገራችን ላይ ጫፍ ጫፉ ያው ጫፍ ጫፉ ድርቅ የሚልባቸው ፀጉር የለም። እንደዛ ነው። ይሄን ፀጉር አነገራችን ላይ እና አሁን እንደዚህ ብሏል። አሁን በዚህ መልክ ጨርሻለሁ ያለው ማለት ነው። አይኔ የለው ጥርስ የለው ትላላችሁ ፀጉሬን በጣም ስለመወደው ብቻ እንደዚህ አርጌ ጉንጉን አርጌዋለሁ ማለት ነው። እንደምታዩት አሁን ደግሞ ነገ እንገናኛለን ማለት ነው። ይሄን ፈትቼ ስፋት ደግሞ አሳያችኋለሁ ማለት ነው። በዚህ አራት በዚህ አራት ነው በዚህ አምስት ነው የጎነጎድኩት። በዛ ቢ በዚህ ያለው አላወቅኩም። በዛ ቢ እና ነገ እንገናኝ ደግሞ ማለት ነው። አሁን አስይዘዋለሁ እንደ ሽፍን አርገዋለሁ ያችሁት እንደዚህ አርጌ አስይዤ እጨርሻለሁ ማለት ነው። እንደዚህ ነው ያስያዝኩት ማለት ነው። አነገራችን ላይ ማለት ነው። ማርያምን ፀጉራቸው በየጊዜው በየሶስት ቀኑ በየሳምንቱ ቪዲዮ እየሰሩላችሁ የሚለቁላችሁ ልጆች በጣም ጎበዝ ናቸው። ከምሬ ነው የምላችሁት። የሚጠቅማችሁን እናንተ ነው የምታውቁ፣ ግን እስማ በጣም የሚያደክም በጣም ከምሬ ነው። እኔ በጣም ሰነፍ ነኝ። በጣም ስለሚያደክሜ ነው ልቀርጽ ቪዲዮ እና ለማንኛውም ለምን አይታ አትጠቀሙ ብዬ ነው ዛሬ ያሰራውላችሁ ማለት ነው። ነገ እንገናኝ። ነገ ከቀረጥኩት በኋላ ወይ ቅዳሜ ሽሮ ለቀላቸዋለሁ ወይ ደግሞ ከተገደፈ በኋላ ማለት ነው። ይህን ይመስላል። ይህ የጸጉሬ ትናንትና እንደዚህ አድርጊ ድር ላይ ያሳደርኩት አሁን ፈትቼ ደግሞ እሰራዋለሁ። ዛ ውጭ ግን ስፈተው እንዴት እንደሚያምር አሳያችኋለሁ ማለት ነው። እንደምታዩት ይህን ይመስላል። ያችሁት አሁን ቤተሰቦች ስፈተው እንዴት እንደማረ ትናንትና ስሰራዊታችሁ አልቆጠርጥር አያችሁት የራሱ ፍሬዝ እንደ ፍሬዝ ነው እንደ ፍሬዝ ነው የሚሆንላችሁ። አያችሁት እንደ ፍሬዝ አሁን ይህ በዚህ በዚህ ሁለት በዚህ ሁለት አድርጎ ነው ያለው። ከዛ በኋላ ሁለት ቀን አሳድሬ ይፈታዋለሁ ማለት ነው። ግን እንደምታዩት ነገራችን ላይ የፀጉር መስራት እንደማልችል ነግሬያችኋለሁ። አያችሁት በዚህ ሁለት በዚህ ሁለት እንድዘርጊ ወደ ሶስተኛዋት ማለት ነው። ይሄን ይመስላል መገደው መስፋት እንግዲህ ያሳያችኋለሁ ማለት ነው። ግን በጣም ያው ምንም ባልችልም እንትን ይላል ማለት ፀጉር ያዳብራል እና ምንም አይልም ማለት ነው። እዚህ እንደዚህ እርግያ ስይዘዋለሁ ለሁለት ቀን እተዋለሁ ማለት ነው። ከሁለት ቀን በኋላ እፈታዋለሁ ማለት ነው። እንግዲህ ይህን ይመስላል። ከተመቻችሁ ላይክ እና ሸር፣ ስብስክራይብ እያረጋችሁ አበርታችሁ ካልተመቻችሁ ምን ማድረግ አንችልም። እንግዲህ ይህን ይመስላል ፀጉሬ ማለት ነው። ስትፈቱት እንዴት አባቱ እንደሚያመፊት ስታደርግ ልክ እንደ እንትን አሁን ዛሬ ፈታ ያሳየዋችሁ ልክ እንደዛ ነው፣ እና ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ መልካም ጊዜ መልካም ቆይታ የሆኑላችሁ። በዚህ ለዚህ ወሰናበታችኋለሁ ማለት ነው። ይህ ቻለንጅ ይህን ይመስላል። እንግዲህ ከወደዳችሁት ላይክ እና ሽር እያደርጋቸው በረታቶ፣ ካልተመቻችሁ ደግሞ ምን ማድረግ አይቻልም ማለት ነው። እንደምታየት እኔ ብዙ ጊዜ ስለማልችል፣ ግን ራሴን ፀጉር በጣም ስለማወዱ እንደዚህ ጎነጎነዋሉ ማለት ነው። ይህን ይመስላል። መልካም ጊዜ ይሆኑላችሁ።